እንግዲህ ያው ሚዲያ ላይ ሲወጣ ሁሉንም ነገር ችሎ ነው ብዬ ነው የማስበው። የሚያደንቅህ ይኖራል፣ የሚሰርብህ ይኖራል። ይሄንን ካልቻልን ያው ሚዲያ ላይ መስራት አንችልም ብዬ አስባለሁ። እና ዛሬ ልዑል ሸዋወርቅ ቪዲዮ የለቀቀውን አይታችሁታል ብዬ አስባለሁ። መግቢያ ላይ አድርጌላችኋለሁ ማለት ነው። አጠቡት አይገልጸውም ማለት ነው። አጠቡት ማለት የብዙዎቻችን አረዳድ የተለያየ ነው ብዬ ነው የማስበው አረዳዳችን ማለት ነው በነገራችን ላይ ልዑል የሚያውቀው ነገር ያለ ይመስለኛል ሳስበው እንደዛ ነው ልዑል የሚያቀው ነገር አለ ለዛ ነው መስር ከሄሉ ጎን የሆነው ገባችሁ አይደለ እና መጨረሻውን እስከምናይ ድረስ አብረን መሄድ ያለብን ብዬ አስባ ሁለተኛ ነገር ደግሞ ይሄ ፎቶ በቲክቶክ እየተዘዋወረ እያየሁት ነው የነ ሀይሚ እና የነ ውራ ማለት ነው ስለዚህ ፎቶ አንዳንድ ነገር ልላችሁ ነው የመጣሁት በነገራችን ላይ ይሄ ፎቶ ድራማ ካልጀብታይ ጀምሩ በፊት የተቀረጸ ቪዲዮ ነው። የትግ ሆነው ነው ቡታጅራ እንደነበሩ ማለት ነው። ከድራማው ሳይጀመር ማለት ነው። በነገራችን ላይ ድራማውን የጀመሩት ያው ቡታጅራ ነው። ግን ድራማው ሳይጀመር ሃይሚ ፀጉሯ በጥቁር ሳታደርግ ነው ይሄ እና ህዝቡ ይህን ቪዲዮ ሸር እያረገ እንትን ይላል። ግን እኮ ሃይሜና ቡራ አልተጣሉም እኮ እውነት ለመናገር ልንገራችሁ ብዬ ነው። ሰላም እንዴት ናችሁ? ደህና ናችሁ? ያለውላችሁ አቢኔ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኖ አብራ ችላላችሁ። አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ይሄ ቪዲዮ ተተመቻችሁ ላይክ ሼር ኮሜንት አስተያየት ስጡ፣ ማለት ነው። እንግዲህ ያው ልዑል እንግዲህ እየተሰደበን ያለው እኔ ደግሞ በቲክቶክ ሼር አድርጌ ነበር ትናንትና ማለት ነውና አትጃጃሉ። እነሱም እኮ ድራማ እየሰሩ ነው ያላይ፣ ብዙ ሰው አለ ስለ እንሄሉ ማለት ነው ስለ እንሄሉ ራሱ ድራማ ነው የሚሰሩት የሚሉ ሰዎችም ብዙ አሉ፣ እውነት ለመናገር ማለት ነው። ግን ድራማም ቢሆን ግን በዚህ ልክ ማለት፣ ድራማም እኮ ሲሰራ መከባበር የሚባል ነገር አለ፣ መከባበር የሚባል ነገር አለ። ሁለተኛ ነገር ልዑል በጣም የሚያውቀው ነገር አለ። ለዛ ነው ያ ልዑልን የማይወድበት ምክንያት አለው። በቃ እውነቱን ስለሚያወጣበት ይመስለኛል። በቃ ልዑልን የማይወደው ይሀብ ማለት ነው። ልዑል ደግሞ ከሴት ልጅ ጎን መሆን ይፈልጋል። ገባችሁ? ሄሉን እንዲጎዳት አይፈልግም። የሚያውቀው ነገር አለ በውስጡ ይመስለኛል እና ብትረዱት በይነኝ እንዲኔ ግን አልተረዳ። ያልተረዳው ሰው የለም። በጣም ብዙ ሰው እንትን እያለው ነው፣ እየተቸው ይገኛል። ከሕይወታቸው ውጣ እንትን ያለ ያያቸው የሚባል ነገር ሁሉ አለ ግን እሱ የሚያውቀው ነገር አለ ይመስለኛል። በቃ የሚያውቀው ነገር አለ። ትናንትናም እንግዲህ የተናገሩን ስምታችሁታል። በጣም የሚያውቀው ነገር አለ እና ሄሉ እንዲትጎድ አይፈልግም ይመስለኛል። እንግዲህ ለዛ ነው ብዬ አስባለሁና ብንረጋጋ ባይነኝ። የሰው ልጅ እንግዲህ እሱም ጥፋቱ ከሆነ ይቅርታ ይጠይቃል። ወደንስን ችግር የለውም ብዬ ነው የማስበውና አንዳንዴ ሰው አይጠመዳችሁ፣ ሰው ከጠመዳችሁ ከባድ ነው እውነት ለመናገር እና እንግዲህ አላቅም ብቻ እኔ እንጃ፣ እኔ ምን እንደምል አላቅም። እና ልቁል ያው መረጋጋት ነው ያለብህ ብዬ ነው የማስበው። ሚዲያ ላይ ስትወጣ፣ ያው ሁሉንም ነገር መቻል የሚባል ነገር አለ፣ መታገስ የሚባል ነገር አለ። ሚዲያ ላይ ሲወጣ መቻል መታገስ ከሌለ ዋጋ ያለው አይመስለኝም። መቻል መታገስ አስፈላጊ ነው። እንዲዛ ካልሆነ ችግር ነው። እና መታገስ አለብ ባይነኝ እንዴ ነኝ እንዴ ነኝ ማለት ነው። ይሄን ነው ምለው እኔ አጣቡት እኮ ወደ ታጣቡት እና ሃይሚና ቡራ እንግዲህ እንዱ ግን ስታስቡት እንደው ማለት ሃይሚና ቡራ እንደ የሚጣሉ ምናምን ይመስላችኋል? ማርያምን ይምሬ እኮ ነው አይጣሉም እኮ ሃይሚና ቡራ እኮ አልተጣሉም። ሀይሚና ብሩኬ ለራሳቸው ብቻ ሳይሆን እየሰሩ ያሉት ለሀገራቸውም ልጆች ራሱ ገበያ ከፍተውላቸዋል እኮ ማርያም ፍጺም በነሱ ይሰራል ይሄኛውም ልጅ በነሱ ይሰራል እነ ያለ የቡታጅራይቱ በሮች እንዳለ በእነሱ እኮ ነው የሚሰሩት እኮ ታዲያ ሀይሚና ብሩኬ ለእነሱ ብቻ ሳይሆን ለሌላውም እኮ እንጀራ ከፍተዋል ገባችሁ ይህን ስራ እየሰሩ ማለት ነው ገባችሁ አይደለ ይሄ ነው አንደኛ ነገር ሃይሚና ብሩኬ እንዲህ አይነት ስራ ሲሰሩ ህዝብ ሼር ያደርገዋል። ገባችሁ። አሁን ህዝብ ይመለከተዋል፣ ሼር ያደርገዋል። ግን ሰላም ነን እንደዚህ እያሉ ምናምን ተመጡ ደግሞ ከተመልካች ውጭ ሌላ ሰው ሼር ያደርገው፣ ምክንያቱም ምኑ ሼር ይደረጋል? ይሄ ነገር አለ፣ ገባችሁ። ስለዚህ ተረዷቸው በይለኝ፣ እንዴኔ እንዴኔ አልተጣሉ፣ እነሱ ሰላም ናቸው። እና እናንተም እንግዲህ ያው እውነቴን እኮ ነው። ስለዚህ ይግባችሁ ባይ ነኝ። እንዴ ያው እኔ መስራት ትቻለሁ፣ በሃይሚ በውራ አንዳንዴ ነው ብቅ ምለው። በእውነት ለማናገር ለመናገር ቶሎ ቶሎ አልሰራም በሃይሚና በውራ ሁሉ ላይ ትቻለሁ፣ ምክንያቱም የማውቀው ነገር ስላለ ማለት ነው። ስለዚህ እናንተም ደግሞ በእርጋታ በትዕግስት ሁሉን ነገር መጠበቅ ነው ያለባችሁ እንጂ ጭጭጭጭጭ ብላችሁ አይደለም። አሁን ዛሬ ታያላችሁ። ወደ ሰላሙ ቦታ ይመለሳሉ ማለት ነው። ምክንያቱም ትናንትና በፍፄ ቤት ቪዲዮ ተለቋል፣ በዚህኛው ቤት ተለቋል። አንዳንድ ቪዲዮ ስለለቀቁ ዛሬ በብሩኬ ቤት ሰላም ይወርዳል ማለት ነው። በእርግጥ እኮ አልተጣሉ ተጣሉ፣ ያው ግን ለተመልካች ያው ሰላም ነን ማለት ግድ ነው። ለተመልካች እንጂ አልተጣሉ፣ ለተመልካች ሰላም ነን ደህና ነን ለማለት ያክል ነው። ሰምታችሁ ለማለት ነው እንጂ ሌላ ነገር ምንም አይፈጠርም እላችኋለሁ። ሁሉች ይሄ እኛ የምንነግራችሁን ነገር ብታምኑ እኮ ጥሩ ነበር። ችግሩ እኛም የምንነግራችሁን ነገር በፍጹም አታምኑ። ለምን እንዲሁን አላውቅም። እኛም የምንላችሁን ነገር ብታምኑ ኑሮ አሪፍ ነበር። ግን እኛም የምንላችሁን አታምኑ ማለት ነው። ታላመናችሁ ደግሞ ችግር ነው። እኛ የምንላችሁን ብታምኑ እኮ እናንተም ጫት ትጨናነቁም ነበር። ግን ችግሩ እኛ የምንላችሁን አታምኑ። እመኑ ስንላችሁ አታምኑ። እመኑ ስንላችሁ አታምኑ። ለማንኛውም ዛሬም አብረን መጨረሻውን ሁሉንም የምናይ ይሆናል። እስከዛ ሰላማችሁ እዚህ ትይበልልኝ፣ አቢ ነኝ። ላይክ ሼር ኮሜንት እያደረጋችሁ አበረታቱ። ይወዳችኋለሁ፣ አከብራችኋለሁ። ልቁ ላይ ዞህ ያጋጥማል የመጥፈን ፈተና ተጋ ተጋፈጥና አለፈው። ከዛ በኋላ በቃ እንዲዛ ነው። ተጋፈጥ እንዲህ ምንም እየሆንክ ማለት ነው። በመጋፈጥ ሞክር ፈተናውን፣ በርታ እሺ